ቀደም ብሎ በዘፈን ዓለም የምናውቃት አሁን በዝማሬዎቿ እየተባረክን ያለችው እህታችን ዘሪቱ ከበደ አሁን ላይ በተለያዩ የማህበራዊ ሚዲያ መነጋገሪያ መሆኗ ብዙዎቻችን ተመልክተናል። በመጽሐፏም ከብዙ ወንዶች ጋር ተኝታለች በማለት በሚዲያ ላይ የተሰራጨውን ብዙዎች ሲቀባበሉት የተስተዋለ ነገር ነው። ታዲያ ጉዳዩ ውሸት ነው ወይስ እንደተባለው እውነት ነው? በሶሻል ሚዲያ የምናውቀው ናትናኤል አብርሃምም መልእክቱን እንደዚህም ሲል አስተላልፏል። በቪዲዮ መጨረሻ ላይ አስቀምጠንላችኋል። ቪዲዮውን ላይክ በማድረግ ይጀምሩ። ያልተባለውን ብሎ ሰውን ለማሸማቀቅ መሞከር አሳፋሪ ነው። በተለይም በቅንነት አስመስሎ በሀሰት ሰው ላይ እንዲ ማድረግም ለፈጣሪም የሚያሳዝን ነው። ሰዎች ያላሉትም ብሎ በውሸት የሰዎችን ስም ማጥፋት፣ የተሳሳተ ስም መለጠፍ ቀላል በሆነበት በዚህ ጊዜ እውነት መናገር እንጂ ብርቁ መዋሸት የተለመደ ነው። የእህታችን ዘሪቱ ከበደ መጽሐፍ ከወጣ በኋላ ሰሞኑን አንዳንድ ልጥፍ ሲዘዋወር ተመለከትኩ ከብዙ ወንዶች ጋር ተኝታለች የሚል ይህም ልጥፍ ካየሁት በኋላ መጽሐፉን አነበብኩ እንደዚህም የሚል ሀሳብ ንግግርም በመጽሐፉ ውስጥ የለም ታዲያ ይህንን በማለት ለምን አስፈለገ የሚል ጥያቄ ጭሮብኛል። በዚህ መልእክትም የምናያቸው ነገሮችም የመጀመሪያው ዘሪቱ ለትውልድ እንደዚህ አይነት መልእክትን አስተላልፋለች የሚል ሲሆን ሁለተኛው ዘሪቱ በሰዎች ዘንድም እንድትጥላ ማድረግ ነው ከዘፈን ዓለምና ከአርቲስቱ ዓለም ወደ ወንጌል የሚመጡ ሰዎች ስም በውሸት የማጥፋት ነገር የተለመደ ቢሆንም ዋናው ነጥብ ዘሪቱ በመጽሐፏ ውስጥ እንደዚህ የሚል ሐሳብ አልጻፈችም። በመሰረቱ ሰው ከብዙ ውድቀት ወደ ጌታ ሊመጣ ይችላል። ኢየሱስ የምህረት እጅና የአባትነት ልብ አለው። ቢሆንም ንሳ የተገባበት ሕይወት ከሆነ በምህረት ታጥቧል። ነገር ግን ዘሪቱ እንዲህ የሚል ሐሳብ መልእክትም አልጻፈችም። የተባለው ሙሉ በሙሉ ውሸት ነው። ናትናኤል አብርሃምም እንዲህ በማለት መልእክቱን አስፍሯል። ስለዘሪቱ ከበደ ሰው እንዴት በምህረቱ መቆሙን ይረሳዋል? ከሰሞኑን በማህበራዊ ድረገጽ ላይ ከዘሪቱ ከበደ ከልጅነት እስከ ልጁነት መጽሐፍ የተወሰደ በማስመሰል ያልተባለ ሀሳብ ተጽፎ ሲዘዋወር አየሁ። መጽሐፉንም ለማንበብ እድል ነበረኝ። እናም የተዘዋወረውን ሀሳብ መጽሐፉ ከያዘው ሀሳብ ጋር ከሐሳቡ ውጭ የተጠማዘዘ ሆኖ ስላገኘት መጽሐፉን እንዳነበበው ሰው የሚከተለውን ለማለት እወዳለሁ። የተጻፈው ሐሳብ ያልተጻፈ የሰው ህይወት የሚረብሽ ሊሆን ይችላል ተብሎ አለመታሰቡ ያሳዝናል። በመጀመሪያ ያልተጻፈ ሀሳብ በተባራሪ አረዳድ አውጥቶ መለጠፍ ሆነ ስም ማጥፋት አግባብ ያለው አይመስለኝም። ሁለተኛው ከመጽሐፉ የተረዳው ለሰዎች መማሪያ ይሆናል፣ ለሰዎች ይጠቅማል ተብሎ ራስን ጻድቅ ሳያደርጉ በግልጽ የተኖረ እና ያለፈ ህይወት ከውጣ ውረዶች እና ከስኬቶች ጋር የሰፈረ ምስክርነት ነው። ታዲያ በእግዚአብሔር ምሕረት እንደቆመ ሰው ለእኛ በቅንነት የቀረበ ሀሳብ ያልተባለ ብሎ ጽፎ ሰውን ለማሸማቀቅ መሞከር አሳፋሪ ነው። በተለይም በቅንነት አስመስሎ በሐሰት ሰው ላይም እንዲህ ማድረግ ለፈጣሪ የሚያሳዝን ነው። መጽሐፉ ብታነቡት የተሻለ ይመስለኛል ብሎናል። ናትናኤል አብርሃም ቪዲዮውን ከወደዳችሁት ቤተሰብ ለመሆን ሰብስክራይብ ያደርጉ ሁልጊዜ ጊዜ መረጃ በፍጥነት እንዲደርሳችሁ የደውል ምልክትን ይጫኑ እንላለን። እኛው ከወዲህ ተሰናበትናችሁ፣ ቸር ሰንብቱ።